ሀይምዬ እንዲህ አለች። ድስት ግጣሙን አያጣም አሉ። እውነት ነው ለካ ብላለች እንዴ? አዋ ታዳ ሀይምዬ። እውነት እኮ ነው እንደዛ የሚባለው አታውቂም እንዴ?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 ማንም ቢሆን እኮ ማለት ነው ይዘገያል እንጂ ብዙ ልፋቶች፣ ብዙ መከራ፣ ብዙ ጠውረድ ያጋጥማል እንጂ ግጣሙን አያጣም፣ ሀይሚዬ። ግን ያው የብሩኬ ግን አልገጠመም። እሺ አልገጠመም። የእሱ ግጣም አንቺ ነሽ የእኔ ቆንጆ እና ይሄኛው የሚገጥም አይደለም የአባባሉን ልበል ብለሽ ሆነው እንጂ እና ደግሞ ማለት ነው ውዶችዬ እኔ እኮ ልጅቷ አይቻት አላውቅም በነገራችን ላይ እኔ ለሶሻል ሚዲያ አዲስ ነው የመሰለችኝ በእርግጥ ለዩቲዩብ አዲስ ናት ቲክታክ ከቲክታክ የሚመጡ ሴቶች እኮ ጤነኞች አይደሉም ሴቶችም ወንዶችም ማለት ነው እንዴ እገባላችኋለሁ ቲክታክ ላይ ልጅቷ እናት የማትገባበት በዛ ላይ ያገኘችው ወንድ ላይ የምትለጠፍ ልጅ ናት እናንተ ያገኘችው ወንድ ላይ ማለት ነው እንዴት ነው? ከዳኒም ጋር ነበረች አሉ እኮ ከዳ በቃ ይሄ ነገር ተሳስረዋል። ሁሉም ተሳስረው ተሳስረው ነው የመጡት። ብሩኬ እኮ ትናንትና ተናግሯል፣ ምንም ነገር እንዳትጨናነቁ፣ እንዳታስቡ ጀስት ፈታ ብላችሁ ተከታተሉን፣ ስራ ነው ብሏል። ልጅቷንም ደግሞ እንዳትሰድዋት አለ። ሶ ይች ልጅ የመጣችሁ ለስራ ነው በቃ። በዛ ላይ ደግሞ ከብዙ ሰው ጋር ትሰራለች ከአርቲስቶች ጋር ምናምን፣ ያየኋት ሁሉ ማለት ነው። የሚገርማችሁ ነገር በዛ ላይ ቀውጤ ናት። እኔ እኮ ትናንት ስትሽኮረመም የሆነ በቃ የሆነ ሪያክሽኗ ምናምን ገርማኝ ነበረ፣ እና ማፈር ነው ወይስ ምንድን ነው እያልኩ ነበር። ልጅቷ አባቴ እናቴ እንድ የለየላት የለየላት ጭለሌ ናት፣ ጭለሌ። አይ እንደው ብሩኬ እማትገባበት የለም እማትገባበት የለም። ወይ ይች ማ የሶሲ ጓደኛ እኮ ናት። እንደ ሶሲ እብድ ናት ይች። ሶሲ ደግሞ ደግሞ የዋህ ናት ብሏል። ሶሲ የዋህ እንደሆነች በእርግጥ በደንብ አድርጎ ያስታውቃል። በደንብ ሶሲ በቃ ስትናደድም መሳቅ ነው ቁም ነገር ቁም ነገር እና እንትኗ ቀልዶ የቱ ጋር እንደሆነ አታውቁትም። ሁሉ ነገር ላይ መሳቅ ነው ስራዋ፣ እንደመጣላት ነው እንትን የምትለውና፣ የዋህ እንደሆነች ታስታውቃለች። ሶሲ ማለት ነው። ይህቺ ጩለሌ ናት። ያልሰራችሁ ስራ የለም። የሚገርማችሁ ነገር ያልገባችበት ነገር የለም። አይ እናንተ ልጆች በቃ አዲስ አበባ፣ አይ ተውኝ እስኪ እንደው ለማንኛውም ማለት ነው ውዶችዬ እኔ እኮ ከየት ነው ያመጣት እንደው ከክፍለ ሀገር ነው እንደ ብዬ ነበር የሚገርማችሁ ነገር እንደዚህ ስትሆን ነገር ግን አይደለም አይ ብሩኬ እንደው ብሩኬ እኮ እንደው ትገርመኛለህ እንደው ታስቀኛለህ ነገሩ ሁሉ ለማንኛውም ይመቻችሁ ይመቻችሁ ነው የምለው ዘና ፈታ እያላችሁ ነው እናንተ። ምን አለባችሁ እኛ እዚህ እንጨናነቃለን። እንዴት ሆነው ይሆን ምን ደረሱ ምን ገቡ እያለን እኛ እንቅልፋተን ነው የምንጨናነቀው። እናንተ ግን እዛ ዓለም ዘጠኝ ትላላችሁ። አንዴ ሴት አንድ ወንድ እየተቀያየራችሁ፣ ወይ ጉድ፣ ወይ ጉድ። ዛሬ ደግሞ እስኪ በጉጉት እንጠብቃለን ምን ይዛችሁ እንደምትመጡልን በተስፋ በጉጉት ነው የምንጠብቀው። ያው እንግዲህ የሀይምዬ ልደት እየደረሰ ነው። ከሁለት ቀን በኋላ ወይ ነገ ወይ ተነገ ወዲያ ነው የተባለው እና ብሩኬ ይሄዳል አይሄድም ብላችሁ ታስባላችሁ። እንግዲህ ያው ከተጠራው ይሄዳለሁ ብሏል። የሚሄድ ይመስለኛል። በቃ በአጠቃላይ ግን ውዶች፣ የእኔ ምርጦች ማለት ነው ብሩኬ ትናንትና ከተናገረው ነገር በደንብ አድርጋችሁ መረዳት ትችላላችሁ። በደንብ እና ልትጨናነቁ አይገባም። የምትሳደቡም ልጆች ራሳችሁን ጠብቁ ነው የምለው። ከስድብ ነፃ በሆነ መልኩ አሉ በጣም ምርጥ ምርጥ ልጆች ቲክታክ ላይ። አሁን የብሩኬም የሀይሚም ደጋፊ ከሁለቱም የሆኑ ጎራ ያለዩ እና በቃ ብሩኬንም ወደ ራሱ ተመለሰኛ እየተጨናነቅ ነው። ሀይምይንም እንደውም ከሶሻል ሚዲያ ለሁለት ቀለ ሶስት ቀን ራስሽን አዳምጭ እያሏት ነበረ ማለት ነው እና እናንተ በጣም ምርጥ አድናቂ ናችሁ። ከነዛ ይልቅ ማለት እነዛ አሉ አይደለ? ፎቶ የሚዘቀዝቁ ምናምን ብዙ ከአፋቸው መጥፎ ቃላቶች የሚጠቀሙ ልጆች አሉ እና እናንተም እንግዲህ ልቦና ይስጣችሁ ነው የምለው። ግን በቅርብ ሁሉም ነገር ያበቃል ማለት ነው። ጠብቁ፣ እየደረሰ ነው። ሀይምዬና ቡራዬ አንድ ላይ የሚሆኑበት ቀን እየደረሰ ነው ውዶችዬ። ማንም መጣ ማንም ማለት ነው። እነሱ አይለያዩም። እኔ እረዳ እኔ ያላቅን ብቻ ከሰሞኑ ቪዲዮ ብዙ ነገር እየተረዳሁ ነው። ከብሩኬም ከሀይሚም ፊታቸው ላይ የሚነበበው ነገር እንዴ! እናንተ ግን እንዴት ነው ማትረዱት? እኔ እኮ ይገርመኛል። አንዳንዶቻቸው እንደ እንዴ ሲነጫነጩ፣ ሲጨቃጨቁ፣ ሲገናኙ የሚተያዩት ነገር፣ የሚጎነታተሉት ነገር፣ የሚጥሏት ቃላት ምናምን እንዲህ ብዙ ነገር አሁን ትናንት ሀይሚ ቡራዬ እንዳትሳደቡ አለ፣ እንዳትሳደቡ ምንም ነገር እንትን እንዳትሉ፣ ዘና ፈታ በሉ ስራ ነው አለና፣ ከዚያ ደግሞ ቀጠል ላደረገና እንደ እግዚአብሔር ፍቃድ እንግዲህ ፈጣሪ ከፈቀደ ልንቀጥለም እንችላለን አላችሁ። ደግሞ አያችሁ አይደለ? እዚህ ጋር መንቀት አለባችሁ እናንተ። ስራ እየሰራ እንደሆነ ማለት ነው። እኔ እኮ ስራ ነው አለ ልምል እና መልሼ እላለሁ፣ ለምንድን ነው ስራ ነው የምትው የምትሉኝ ልጆች ደግሞ አላችሁ። ችግሩ እኔ እሳሳታለሁ አንዳንዴ እና የትናንት እንደ አልጀማ ስራ ነው እንዴ? ሙልጫ አለ ስራ ነው የመጣችው እንደ ይናገራሉ። ለምንድን ነው ሆዴን እየቆረጠኝ እኔ ዝም የምለው? አልልም፣ የምጣው ይምጣ። እንዴ ለስራ ነው ያመጣት ብሩኬ። በቃ አለቀ። እናንተ ትቀልዳላችሁ እንዴ? እንዴት ነው የሰው ልጅ እንደው ተጣልቶ ባንዴ ቁርጥ አድርጎለት ብሩኬ። አሁን እንደው ሌላ ሴት ጋር የሚሄድ ይመስላችኋል? ስታስቡት ስታልሙት ማለት ነው ሀይሚ እውነት እንደው የብሩክ የፍቅር ቆርጦላት ዳኒን የምትቀበለው ይመስላችኋል? ስታስቡት። አንዴ ፍቅር እንደዚህ ቀላል ነው እንዴ? የሆነ አንዳንድ ወራዳ ሌባ፣ አጭበርባሬ፣ ሾካካ እምነት የሌለው ከሀዴ ካልሆነ በስተቀር ማለት ነው። እንደ ስንት ትዝታላቸው አላቸው እኮ፣ ስንት ነገር አሳልፈዋል። ስንት ቃል የተገባቡት ነገር እኮ አለ። እውነተኛ ፍቅር እኮ ባንዴ ማለት ነው አልፈልግሽም አልፈልግህም የሚባል ነገር እኮ አይደለም አይደለም እንዴ እምነት የሌለው ሁሌ እድሜ ልኩን እንዳጭበረበረ የሰው ህይወት ሲበጠብጥ የሚኖር ሰው ነው ባንዴ አይንህን ማየት አልፈልግም አይንሽን ማየት አልፈልግም ከዚህ በኋላ ብሎ ወዲያውኑ ውሳኔ የሚወስነው ማለት ነው አስመሳይ ሰው ነው ነገራችን ላይ እውነተኛ ፍቅር ያለው ሰው ማለት ነው ፈጽሞ እንደዚህ አይነት ድርጊት አያደርግም። እና ስለዚህ ውዶችዬ ማለት ነው እኔ ሀይሚዬን ና ብሩዬን በደንብ አድርጌን የተረዳኋቸው በደንብ በቃ ኃይለኛ ፎንቅ አለባቸው። አሁን እነሱ ጋር ምንድን ነው ያለው እልህ ነው። ማን ይቅርታ ይበል ወይም ማን ነገሩን ይተው ነው። በቃ ይቅርታ እንኳስ ብሩኬ ደግሞ ደጋግሞ ብሏል። ሀይሚዬ ጋር መሽኮርመም አለ። ቡራም ደግሞ አሁን እልህ አለ። ያ ነው እንጂ ማለት ነው እንደ አሁን እንደው ሀይሚ በቃ ይቅርታ፣ ቡራዬ የኔ የልቤ ንጉሥ ብላ እቅፍ ብታደርገው ማለት ነው ደስታው ደስታ እንዳይመስላችሁ። እሱም ደግሞ ማለት ነው ሳይጨቃጨቃት ሳይነቁራት ማለት ነው ጨረቃዬ የእኔ አሮጊት ነው እንጂ አሮጊት አሁን የሚላት መሰል እያለ የቀይን ጨረቃ ብሎ ሄዶ ጥምጥም መቤልባት ማለት ነው። ሀይሚየር ግፍ አድርጋ ነገሩን ትተዋዋለች። ግን እነሱ ጋር ምንድን ነው ሲገናኙ፣ አንቺ ድንቢጥ፣ አንቺ በረሮ፣ አንተ እንትን፣ አንተ ፌንጣ፣ አንተ እንትን ነው የሚባለው። ያ ነገር እኮ ነው አሁን ነገሩን እያጋነነው እያጋነነው የመጣውና ሲቀጥል ደግሞ ሸር ይደራረጋሉ እኮ ሸር እየተደራረጉ ምናምን ትናንትና ራሱ አይታችሁ ከሆነ ሀይሚዬ ሸራ ኧረ ተውኝ እስኪ በእናታችሁ ተውኝ ለማንኛውም በቅርብ ደስታቸውን እንጠብቃለን ያማለያ እኔ የምፈልገው ከነሱ ሁሌም ደስተኛ ሆነው ማየት ነው በቃ ከዛ ውጭ ግን ብሩኬ ከአስር ሴት ጋር ቢመጣ እኔ ምንም አይመስለኝም። ሀይምዬ ከአስር ወንዶች ጋር ብትመጣ ምንም አይመስለኝም። ምክንያቱም ስራ ይስሩ የስራው ባህሪ ነው ብዬ ነው ማልፈው። አለቀ። እናንተ በራሳችሁ አስቡት እንጂ በራሳችሁ አስቡት። እንደ እኔ በሆን በሉ እስኪ። እዛ ቦታ ላይ ፍቅር ፍቅር ነው። ከዛ በተረፈ ግን ከተለያየ ሰው ጋር ልትገናኙ ትችላላችሁ፣ ቪዲዮ ልሰሩ ትችላላችሁ። እና እንደዛ ነው እምላችሁ ውዶችዬ ማሮችዬ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ። እና እንደዛ ነው ላችኋ የደራ ልጅ ቤተኩለሽ ልጅ